እንዴት ናችሁ የተወደዳችሁ በዚህ ሳምንት ከሰማናቸው የዝውውር ዜናዎች መካከል አንደኛው በእኔ በኩል ትኩረቴን ከሳቡት ዝውውሮች መካከል አንደኛው የሌሮይ ሳኔ የባየር ሚኒክን የኮንትራክት ፕሮፖዛል ውድቅ አድርጎ ለጋላታ ሳራይ መፈረሙን የሰማ ነው የሌሮይ ሳኔ ጉዳይ ነው ግን በባየር ሚኒክ ብቻ ሳይሆን በእንግሊዙ አርስናልም ጭምር ይፈለግ እንደነበር ሰሞኑን እንደ ታይምስ ባሉ የእንግሊዝ ብዙሃን መገናኛዎች ሲዘገብ ሰምተናል። ደግሞ እንደምታውቁት ከሚኬል አርቴታ ጋር በማንቸስተር ሲቲ አርቴታ የጓርዲዮላ ምክትል አሰልጣኝ በነበረበት ጊዜ አብረው ሰርተዋል። ስለዚህ የሶስት ዓመት ተኩል ትውውቅ ነበራቸው፣ በዛ በሲቲ በነበራቸው ቆይታ ማለት ነው። ስለዚህ ወደ አርስናል ሊመጣ የሚችልበትም ድል አለ ይባል ነበር። ግን በአብዛኛው በዛው በባየር ሚኒክ ሊያቆይ የሚችል አዲስ ኮንትራክት ሊፈርም የሚችልበት ተስፋ ሰፊ ነው ተብሎ ሲዘገብ ቆይቷል። እና ይሄ ተጫዋች ወደ ባየር ሚኒክ ከተጓዘበት ጊዜ ጀምሮ ምንም እንኳ በእያንዳንዱ ጨዋታ የመጀመሪያ አሰላለፍ ውስጥ እየተካተተ የውድድር ዘመኑን ባያሳልፍም፣ ግን በስታትስቲካዊ መለኪያዎች የባየር ሚኒክ ምርጡን የውድድር ዘመን ካሳለፈ በኋላ ነው ወደ ጋላታሳራይ ለመሄድ የወሰነው። አስራ አንድ የቡንደስሊጋ ጎሎች እና ደግሞ ስድስት አሲስቶች ነበሩት። ያው በቻምፒየንስ ሊግ ብዙ ጨዋታዎችን ባይጀምርም፣ በሚሰለፍ ጊዜ እንደተጠበቀው ባይጫወትም፣ በቡንደስሊጋ ግን ከፍ ባለ ስታንዳርድ እየተጫወተ ነው ይህንን የውድድር ዘመን ያሳለፈው ማለት ይቻላል። እና ባየር ሚኒክ ይህንን ተጫዋች ያው የአምስት ዓመት ቆይታው መጀመሪያ ከሲቲ ሲፈርም የፈረመው የአምስት ዓመት ውል ከተጠናቀቀ በኋላ ነው እንግዲህ አዲስ ተጨማሪ ውል ለዚህ ተጫዋሽ አቅርቦ ድርድር ሲደረግ የነበረው መጀመሪያ አካባቢ ሌሮይ ሳኔ ተስማምቶ ነበር ከባየር ሚኒክ ሰዎች ጋር አዲስ በቀረበለት የኮንትራት ፕሮፖዛል ላይ። በኋላ ግን ወኪሎች ቀየረና እንደገና ውሉን ለመደራደር ፍላጎት እንዳለው ገለጸ። ምክንያቱም መጀመሪያ የተስማማበት ደሞዝ ቆይቶ ሲያየው እና ደግሞ በተለይ በንጽጽር ደህና የውድድር ዘመን በማሳለፉ የተነሳ የኔን የሜዳ ውስጥ ጥቅም በሚገባ ያገናዘበ ነው ብሎ ባለማመኑ የተነሳ ነው እንደገና ሪኔጎሽት ማድረግ የፈለገው። ደግሞ የቀጠራቸው ኤጀንት ወኪል ፒኒ ዛሃቪ ናቸው። ፒኒ ዛሃቪ ደግሞ እነ ሚኖ ራዮላ አሁን በህይወት የለም፣ ጆርጅ ሜንዴዝ እና ሌሎች ሱፐር ኤጀንቶች የሚባሉ ኤጀንቶች ከመምጣታቸው በፊት በእግር ኳስ ታሪክ የመጀመሪያው ሱፐር ኤጀንት የሚባሉት እስራኤላዊ ኤጀንት ናቸው። ሮማን አብራሞቪችን ቼልሲን እንዲገዙ ያግባቡ፣ የረጅም ጊዜ የቀድሞ የቼልሲ ባለቤትና የሩሲያዊ ቢሊየነር የቅርብ ጓደኛ በመሆን የሚታወቁ እንደ ሪዮ ፈርዲናንድና ሌሎች ትልልቅ ተጫዋቾች ወኪል የነበሩ ናቸው። ስለዚህ ቆፍጣና ተደራዳሪ በመፈለጉ የተነሳ ሌሮይ ሳኔ እኚህን ወኪል ነበር ለዚህኛው የኮንትራት ድርድር የሾመው። ባየር ሚኒክ በተለይ በጥብቅ የፈለገውን ፍሎሪያን ቨትስን እንደማያገኝ ካወቀ በኋላ ሌሮይ ሳኔን በዛው በአሊያንዝ አሬና የማቆየት ፍላጎቱ የበለጠ ጠንካራ ሆኖ ነበር። ነገር ግን የጋላታሳራይ ጥያቄ በተለይ በስፖርታዊ ውሳኔ መቼስ ከቡንደስሊጋ ወደ ቱርክ ሱፐር ሊግ መሄድ ዝቅ ማለት ሆኖ ቢቆጠርም፣ በፋይናንሳዊ ጥቅማጥቅም ግን በባየር ሚኒክ ሊያገኝ ይችል ከነበረው እጅግ የተሻሻለ ኮንትራት አግኝቶ የሶስት ዓመት ውል ፈርሞ ነው ወደ ጋላታ ሳራይ የሄደው። በቱርክ ብዙ ተጫዋቾች ወደዛ ሄደው መጫወት ከሚፈልጉባቸው ምክንያቶች መካከል ዋናው በጀርመን በጀርመንና በሌሎች ትልልቅ የአውሮፓ ሊጎች ተጫዋቾች ደመወዛቸውን በሚደራደሩበት ጊዜ የግሮስ ድርድር ነው የሚያደርጉት። የግሮስ ሳለሪ ድርድር ነው የሚያደርጉት በቱርክ ግን ኔት ነው የተጣራ ደሞዝን በተመለከተ ነው ተጫዋቾች ድርድር የሚያደርጉት እና በቱርክ ለሶስት ዓመት በሚያሳልፍበት ጊዜ ሌሮይ ሳኔ አስር 10 ሚሊዮን ዩሮ ኔት ወይም የተጣራ ደሞዝ ያገኛል ማለት ነው በቅርብ ጊዜ በርካታ ተጫዋቾች ወደ ቱርክ ሄደው ሲጫወቱ እናያለን ቪክቶር ኦሲመን አንደኛው ነው በውሰትም ቢሆን ከናፖሊ በጋላታ ሳራይ እዛ አንድ ድንቅ የውድድር ዘመን አሳልፈዋል። አልቫሮ ሞራታ እንደዚሁ በጋላታ ሳራይ አብሮት ነበር። ግን ሌሎች በርካታ ተጫዋቾች በፌነርባቼም፣ በጋላታ ሳራይም፣ በበሲክታሽም በሌሎቹም የቱርክ ክለቦች ውስጥ ይጫወታሉ እና ምንም እንኳ አብዛኞቹ በትልልቆቹ የአውሮፓ ሊጎች ለመጫወት በሚያበቃ ስታንዳርድ ላይ ባለመገኘታቸው ምክንያት ወደ ቱርክ መሄዳቸው ልማድ ቢሆንም፣ ግን በሌሎች ትልልቅ ሊጎች መጫወት የሚችሉ ተጫዋቾችም ቱርክን ሲመርጡ እናያለን አንደኛው የደሞዝ ጉዳይ የድርድሩ ባህሪ ነው። ኔት ነው የሚደራደሩት። ዛ ያው ደግሞ አሁን ለሌሮይ ሳኔ በሚቀጥለው የውድድር ዘመን ቻምፒየንስ ሊግ የሚጫወት ክለብ ውስጥ መጫወትም በጣም አስፈላጊ አንደኛው መሰረታዊ ነጥብ ነበር። ምክንያቱም ጋላታ ሳራ የቱርክ ሻምፒዮን ስለሆነ በሚቀጥለው የውድድር ዘመን በአውሮፓ ቻምፒየንስ ሊግ ይወዳደራል። ቻምፒየንስ ሊግ ቻምፒየንስ ሊግ በመሆኑ ምክንያት ብቻ ሳይሆን መቼስ ከዋናዎቹ አውሮፓ ሊጎች ከወጣ አንድ ተጫዋች ለዓለም ዋንጫ ለጀርመን ብሔራዊ ቡድን ለመጠራት በትልቁ የአውሮፓ የክለቦች ውድድር ላይ መሳተፍ አለበት። በቻምፒየንስ ሊግ የዩሊያን ናግልስማን ጥሪ እንዲደርሰው ማለት ነው። ጋላታ ሳራይ ደግሞ በቻምፒየንስ ሊግ ይጫወታል። ኃይለኛ የድጋፍ ድባብ ባለበት ስቴዲየም ውስጥም ነው የሚጫወተው። ቢያንስ እስከ ውድድር ዘመኑ የመጀመሪያ አጋማሽ ድረስ ስምንት ጨዋታዎችን ጋላታ ሳራይ ስለሚያደርግ ሌሮይ ሳኔ በዚህ ኤሊት ውድድር ላይ ይሳተፋል። ይሄ ከፋይናንሳዊ የቱርክ ዝውውሩ ዓላማ ባሻገር ያለ ስፖርታዊ እግር ኳሳዊ ግብ ነው ማለት ነው። ያው በሚቀጥለው የውድድር ዘመን መጨረሻ የዓለም ዋንጫ በ48 ሀገራት መካከል በሶስት ሀገራት መስተንግዶ ይደረጋል። ለዛ የዓለም ዋንጫ ደግሞ ለጀርመን ብሔራዊ ቡድን መመረጥ ይፈልጋል። ለዚህ ነው የቻምፒየንስ ሊግ ፉትቦል በጣም አስፈላጊ የሆነው። በእርግጥ በባየር ሚኒክ እንደ ቀድሞ ጊዜ የመጀመሪያ ተመራጭ አልነበረም። ባየር ሚኒክም ቢሆን በክንፍ ቦታ የሚጫወቱ ሌሎች ተጫዋቾችን ለማስፈረም ፍላጎት እንዳለው በብዙሀን መገናኞች፣ ይልቁን በጀርመን ብዙሀን መገናኞች ብዙ ዘገባዎች ይወጣሉ። የኤሲ ሚላኑ ራፋኤል ሊያዮ፣ የአትሌቲክ ቢልባኦ ኒኮ ዊሊያምስ ወይም የፓሪ ሳንጀርማውን ብራድሊ ባርኮላን ከነዚህ ሶስቱ አንዱን የማስፈረም ፍላጎት አለው እየተባለ ይዘገባል። ሁሉም የክንፍ ተጫዋቾች ናቸው። ሁሉም ሌሮይ ሳኔ በሚጫወትበት ቦታ የሚጫወቱ ተጫዋቾች ናቸው። በቀኝ በኩል ሌሮይ ሳኔ ሊጫወት በሚመርጥበት የክንፍ ቦታ ግን ማይክል ኦሊሴ የበለጠ በጣም አስደናቂ ውድድር ዘመን ያሳለፈ ተጫዋች ስለሆነ የዚያ ቦታ ፉክክርን ተረጥቷል ማለት ይቻላል። በተለይ ደግሞ ልክ እንደ ማይክል ኦሊሴ አይነት ቨርሰቴሊቲ የለውም። ይሄ የቀድሞ የክሪስታል ፓላስ ተጫዋች አሁን ለፈረንሳይ ብሔራዊ ቡድንም ጭምር በቅርብ ጊዜ በተደረጉት የኔሽንስ ሊግ ጨዋታዎች ላይ በመጀመሪያ አሰላለፍ ሲጀምር ያየነው ወጣት ፈረንሳዊ ልክ እንደ ሌሮይ ሳኔ የአንድ እግር ተጫዋች ብቻ አይደለም ወይም ኤክስክሉሲቭሊ ሌፍቲ ብቻ አይደለም በሁለቱም እግሩ መጫወት የሚችል በሁለቱም እግሩ ክሮሶች የሚያደርግ ነው ምንም ጥያቄ የለውም በአብላጫው የግራ እግር ተጫዋች ነው። ነገር ግን ሁለቱን እግሮቹን መጠቀም የሚችል ስለሆነ በባየር ሚኒክ ሰዎች በኩል የበለጠ ኮምፕሊት ተጫዋች ነው የሚል አስተያየት አለ። ግን ምንም አሉ ምን ሌሮይ ዛኔን በዛው በባየር ሚኒክ የማቆየት ፍላጎት ነበራቸው። የወኪል ለውጥ አድርጓል ስል ክሪስተን ሽሚድ የሚባል ጠበቃና ደግሞ ኤሌቨን ዊንስ የሚባል ኤጀንሲ ሁለቱ ነበሩ። ሌሮይ ዛኔ በማንቸስተር ሲቲ በነበረበትም ጊዜ ሻልከም ውስጥ እያለ ደግሞ ወደ ባየር ሚኒክም ከሄደ በኋላ የእሱን የኮንትራትና ሌሎች ጉዳዮችን በተመለከተ የሚወክሉት አሁን በእነዚህ ተቋማትና ግለሰብ መወከሉን ለጊዜው ትቶ ነው በፒኒ ዛሃቪ የተወከለው። ፒኒ ዛሃቪ የሚለው ስም ደግሞ በባየር ሚኒክ ሁሌም በጥሩ የሚወሳ ስም አይደለም። ምክንያቱም እኚህ ወኪል ዳቪድ አላባ ከባየር ሚኒክ ጋር የኮንትራት ድርድር እያደረገ መግባባት ባልቻለ ጊዜ በኡሊ ሆነሽ መኒ ሃንግሪ ፒራና ወይም ይሄ ገንዘብ የጠማው አሳን ፒራና የሚባል የባህር እንስሳ እንደዚያ እንደዛ ብለው ነበር የገለጿቸው ፒኒ ዛሃቪ። እና በኋላ ዳቪድ አላባ ከባየር ሚኒክ ሰዎች ጋር መስማማት ባለመቻሉ የተነሳ ወደ ሪያል ማድሪድ ሄደ። ለዳቪድ አላባ መጥፎ ዝውውር አልነበረም፣ በጣም ስኬታማ ነው። ቻምፒየንስ ሊጎች አሸንፏል፣ ላሊጋዎች አሸንፏል። በወቅቱ ግን ከፍተኛ ቁጣ አስነስቶ ነበር። የሌሮይ ሳኔን የባየር ሚኒክ ቆይታ እነዚህን ከሲቲ ከለቀቀ በኋላ በአሊያንዝ አሬና ያሳለፋቸውን አምስት ዓመታት በሁለት ከፍሎ ማየት የሚገባ ሳይሆን አይቀርም። መጀመሪያ አካባቢ እንደመጣ እሱ በአንደኛው ክንፍ ከሰርጅ ግናብሪና ከኪንግስሌ ኮማ አንደኛው በሌላኛው ክንፍ ተጣምረው ከዚህ በፊት ፍራንክ ሬቤሪ እና አሪያን ሮበን የፈጠሩትን አይነት ጀርመኖቹ ሮቤሪ የሚሉትን አይነት ጥምረት ኮብሪ ኮማ እና ናብሪ ያሉበት ሳብሪ ሳኔና ናብሪ ያሉበት ወይም ሳማን ሳኔና ኮማ ያሉበት የሁለት አስደናቂ ክንፍ ተጫዋቾች ጥምረት እንዲኖራቸው ምኞት ነበር። አሁን እነዚህ ተጫዋቾች የየራሳቸው ትልልቅ ሞመንቶች ነበሯቸው። ኪንግስሌ ኮማ በቻምፒየንስ ሊግ ፍጻሜ፣ ሰርጅ ናብሪ በቻምፒየንስ ሊግ ግማሽ ፍጻሜ ትልልቅ ጎሎች አስቆጥረዋል። ሶስቱም ተጫዋቾች የየራሳቸው ትልልቅ ሞመንቶች ነበሯቸው። ነገር ግን እንደ ዱኦ እንደ ኮምቢኔሽን ስኬታማ አልነበሩም። ለሮይ ሳኔ ከሲቲ ሲለቅ እንደምታስታውሱት ከጓርዲዮላ ጋርም በመጠኑ ተቃቅሮ ደግሞ ከኤስኤል ጉዳትን በኋላ ስለነበር የተዘዋወረው ኤስኤል ደግሞ አንድ ተጫዋች ሊገጥሙት ከሚችሉ ጉዳቶች ሁሉ ከከባዶቹ የሚደመር ነው። ስለዚህ ከዛ ለማገገምና ወደ ተሟላ ብቃት ለመመለስ ጊዜ ዘለግ ያለ ጊዜ ይፈጃል። ያ ጊዜ ያስፈልጎታል። ከዛ በኋላ ደግሞ ኮቪድ መጣ። ደግሞ ብዙ ጊዜ በሲቲም በነበረበት ጊዜ ለጀርመን ብሔራዊ ቡድንም ሲጫወት ደግሞ በዛው በባየር ሚኒክ የሰውነት ቋንቋውን በተመለከተ ብዙ ጊዜ ስለ ሜሱት ኦዚል እንደሚባለው ልግምተኛ የመምሰል ግዴለሽ የመምሰል የሰውነት ቋንቋ መልእክት ያስተላልፋል። ስለዚህ እንዲያውም ያኔ በኮቪድ ምክንያት በተሟላ ሁኔታ ስቴዲየሞች ደጋፊዎችን መቀበል ባልጀመሩ ጊዜ፣ ጥቂት ደጋፊዎች ተራርቀው ፈንጠር ፈንጠር ብለው በሚቀመጡበት ጊዜ ጭምር የባየር ሚኒክ ደጋፊዎች እሱ ላይ የተቃውሞ ድምፅ ጭምር አሰምተው ነበር። ስለዚህ የመጀመሪያዎቹ ሶስት ዓመታት በአብዛኛው የስኬት አልነበሩም። ያለፉት ሁለት የውድድር ዘመናት ግን በቶማስ ቱህል እና ደግሞ በተጠናቀቀው የውድድር ዘመን በቬንሶን ኮምፓኒ ስር በንጽጽር የተሻሉ ዓመታትን አሳልፏል። በቶማስ ቱኸል ስር አንድ የቦታ ክላሪቲ ያገኝ። መጀመሪያ እንደ ፕሌሜከር እ አስር ቁጥር እንዲጫወት ይፈለግ ነበር። ቶማስ ቱኸል ግን በሲቲ በጣም ጥሩ በተጫወተበት የክንፍ ቦታ የግራ ክንፍ ቦታ በተለይ ተጫዋቹን መጠቀም ጀመሩ። ከሃሪኬን ጋር በተለይ በመጀመሪያው የውድድር ዘመን አጋማሽ የነበረው መግባባት ግሩም ነበር። የፒቢክ ቦን ኢንፍላሜሽን የሚሉት የጉዳት አይነት ከገጠመው በኋላ ነው ብቃቱ የተቀዛቀዘው። በቶማስ ቱዌል ስር ባሳለፈው አንድ ሙሉ ሲዝን ግን ከዛም በኋላ ቢሆን በቻምፒየንስ ሊግ ለምሳሌ ከሪያል ማድሪድ ጋር በተደረገው የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ጎል አስቆጥሮ ነበር። ያው የአውሮፓ ዋንጫው ከተደረገ በኋላ እንደገና ሌላ ሰርጀሪ ማድረግ ነበረበት፣ ያንን የጉዳት ችግሩን ለመቅረፍ። በቪንሶን ኮምፐኒ ስር ሁለቱ አብረው በማንቸስተር ሲቲ የቡድን ጓደኞች ሆነው ተጫውተዋል። ስለዚህ የረጅም ጊዜ ትውውቅ አላቸው። በቻምፒየንስ ሊግ ትልልቅ ተጽዕኖዎች ማሳረፍ አልቻለም። በቡንደስሊጋ ግን ቀደም እንዳልኩት ቢያንስ በስታትስቲካዊ አነጋገር የእግር ኳስ ሕይወቱን ምርጡን ሲዝን ያሳለፈበት ነው። እና በኋላም ከፍተኛ ደሞዝ ቅነሳ አድርጎ በባየር ሚኒክ ለመቆየት ወስኖ ነበር። ይሄ ሞቅና በረድ የሚል የእሱ እና የባየር ሚኒክ ደጋፊዎች ስሜት በጥሩ ሊቋጭ ነው። ባለፉት ሁለት ዓመታት ጥሩ ተጫወተ። ደግሞ ውሉን ለማራዘም ሲልም ደሞዙን ቀነሰ። ስለዚህ ፍጻሜ አማረ ይሆናል ተብሎ ነበር። ግን ፒኒ ዛሃቪን ሲቀጥር ድርድሩ ቀላል እንደማይሆን የባየር ሚኒክ ስፖርት ዳይሬክተር ክሪስቶፈር ፍሪንድ ገብቷቸው ስለነበር ይህ አዲስ ሲቹዌሽን ነው፣ ምክንያቱም አዲስ ኤጀንትን የቀጠረው የሚል አስተያየት ሰጡ። የባየር ሚኒክ ሲዮ ያን ክሪስትን ሪዘን የሚባሉት ደግሞ ተጫዋቹን መጀመሪያ ያደነቁት በጣም ድንቅ የውድድር ዘመን አሳለፈ፣ የብዙ ተቺዎቹንም አፋዘጋ ነገር ግን አሁን ልምድ ያለው ወኪል ቀጥሯል። ለመደራደር ፈታኝ ሆኑ ወኪል ናቸው ብለው እንግዲህ ሊመጣባቸው ያለውን ውስብስብ የድርድር ባህሪ ተደርተውት ነበር። እውነትም ድርድሩ ቀላል አልነበረም። ተጫዋቹም ከባይር ሚኒክ ጋር መስማማት አልቻለም። ስለዚህ ወደ ጋላታሳራይ ለመሄድ ወስኗል። በዚህ ሳምንት ከተሰሙ ምናልባት ብዙ ካልተወያየንባቸው የዝውውር ዜናዎች መካከል አንደኛው የሌሮይዛኔ ቱርክን መምረጥ ይመስለኛል።